ከዛ ማለት እንደምትወደኝ ነው ማውቀው። እኔ ሁሉም ቤተሰብ ነው የሚያውቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው፣ ልንጋባ ነው ሲባል፣ ሁሉም ሰው ተቀያየረ። ከዛ ለኔ በጣም ግራ የገባኝ ማለት ባያቁኝ ምናምን እንደ አዲስ ሰው ማነች፣ ምንድነች ምናምን ሊመጣ ይችላል። እናንተ ከመጋባታችን ከሶስት አመት ከአራት አመት በፊት የሚያውቁኝ ሰዎች ሙሉ ለሙሉ ተቀየሩ። ኢቨን ፕሮግራማችንን ማንመጣም አሉ። ለእኔ በጣም ከባድ ነበር። ከዛ ደግሞ ማለት አንተን ካለ ቤተሰብህ ብቻህን ምንድን ነው ማደርግህ፣ ፕሮግራም፣ ቀለበት እየተጋባን ነው ብለን ቁጭ ብለን አንመጣም ማንም አይመጣም ሲባል እኔም በጣም ነበር ግራ ይገባኝ። ለአንተ ምን አይነት ምላሽ መስጠት እንዳለብኝ እራሱ አላቅም። ከዛ ለቤተሰቦቼ ምንድን ነው የምላቸው፣ ለራሴ ራሱ ምን ብዬ እንደምነግረው አላውቅም። ከዛ ሁሉም ሰው ማለት በቃ እኔ የሆነ ዝም ብላ የሆነች ሴት ምትህ እንዳገባህ አይነት ነገር ነው ያለው። ከዛ ማንም ሰው ደውሎ እንኳን ደስ አለሽ ያለኝ የለም። ኢቨን ሽምግልና ሽምግልና አልፎ ከሶስት ወር ምናምን በኋላ ስመረቅ ማንም ሰው ሌላ ጊዜ ለብሬክ ስመጣ ብር ሰታኝ የሆነ በቃ የሆነ ነገር ገዛ ስታምና ምን ነበር የምትልከኝ እናትህ። ከዛ በኋላ ያ ሁላ ነገር ሲቀየር ከአዲስ ማለት ትዳር ማለት ለእኔ በጣም ትልቁ ቀኔ ሽምግልና ቀናችን ነው። ማለት በቃ በጣም ትልቅ ቀን ነው። የዛን ቀን እንኳን ደስ አለሽ ያላለኝ የኔ ሰው በቃ አይደለም ብዬ ነው አሁን እኔ ዛን የማስበው። ጭራሽ እነሱ ጭራሽ ደስታቸው የሚያስደስታቸው ከዛ ለእኔ ብቻ ሳይሆን ያንተ ደስታቸው የሚያስደስታቸው ብያቸው የማስባቸው ሰዎች ጭራሽ ሙሉ ለሙሉ ነገሩ ሲጠፋ ለእኔ በጣም ነበር የሚከብደኝ። ከዛ ቤት ምን ብዬ እንደማስረዳቸው አላቅም። አይመጡም ቤተሰቦቹ ምናምን ስል ከዛ አንተ በዛ የዛን ጊዜ የሚሰማ ደስታ ማ የሚሰማ ስሜት ከዛ ቢመጡ እዛጋ ያለው ደግሞ የሚኖርህ የነበረው ደስታ ከዛ ደግሞ ፕሮግራሙ ላይ መጡ። አንመጣም ብለው ነበር። ከዛ መጡ። ፕሮግራሙ ላይ መጥተው ሙሉ ለሙሉ እኔ እናንተ ቀለበቱና ግራጁዌሽኑ ስናለቅስ ነበረ። ይዋል ነው የነበረው ውስጣችን የነበረው ስሜት